ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አመሻሽ ላይ ሩታ ቪዲዮ ለቃ ልጅ የሆነ ለመናገር አዝኛለሁም እና ደግሞ ያው ከቤተሰብ እኛ አንበልጥ የሆነ ለመናገር ማለት ነው። እኔ ከቤተሰብ እበልጣለሁ ብዬ አይደለም፣ ነገር ግን የተሰማኝን ማውራት እፈልጋለሁ። ምክንያቱም ሩታና ልጅዋ ማለት ነው ፈርዶባታል። ሲጀመር ሩታ ስትፈጠር እራሱ አልቅሽ ተብላ ነው መሰለኝ የተፈጠረችው። ወይም ደግሞ እያለቀሰች ትወለድ አላቅ እሱን እግዚአብሔር ብቻ ነው የሚያውቀው ማለት ነው። ግን ይሄ ጨውጨ ተወለደ ገና ገና ሕፃን ጨልቃ ገና እንዴት ነው በእናታችሁ? ወሩ እንኳን ያልሞላ ልጅ ድራማ መሰራት ተጀመረበት ማለት ነው። ፈርዶበት አያችሁ። ምንድ ነው ስትወለድ፣ ከገና ተወለድ ነው የሚባለው። ስትጠጋ፣ ምንድን ነው የሚባለው? ተረት አለ ማለት ነው። ገባችሁ አይደለ ልጅ ስትወልዱ ማለት ነው። ገባችሁ ልጅ ራሱ እንዴት ነው ድራማ ማይሰራ ቦታ ቢወለድ ወይ እኔ ሌላ ሰው ቢወልድ ኖሮ ልጁ አርፎ ነበረ። ገባችሁ አይደለ። ነገር ግን ዝሙት እየሰሩና ድራማ እየሰሩ ተወለደ። ልጁም ያው ልጁም እያሰሩት ነው እያሰሩት ነው። ትንሽ ካደገ በኋላ ማለት ነው ልክ እንደ አማን አማን እያለቀሰ የነበረው አብሪትን አልፈልግም ብሎ ነበረ። የዘሰት እያለቀሰ ነበረ ውጭ ሲሄድ ማለት ነው። አልፈልግም አጠገብ እያለ ነገር ግን አብሪሽ ደሞ ምን አለ አልለይም ብሎ እያለቀሰ ነው እያለ ድራማ ሰራበት ማለት እና ይሄ ጭውጭ የሚኸው ይሄ ልጁ ገና ከተወለደ ገና ህፃን ነው። ሩታማ ድሮም ፈርዶባታል። አልቅሽ ተብላ ነው የተወለደችውም፣ እያለቀሰች ነው ዩቱብ ላይ የምናቃት ማለት ነው። ሁሌም እንዳለቀሰች ነው። ገባች አይደለ፣ ሁለት ዓመት ሙሉ እያለቀሰች እያስለቀሰዋት፣ በቃ ይኸው፣ ከጅምሩ ድራማ እንድሰራ ሩታን ወደ ድራማ ሲከቷት ጀምሮ እያለቀሰች ይኸው፣ እድሜዋ አለቀ ማለት ነው። አሁን ደግሞ ጭውጭው ላይ ጀመሩ። እኔ ከእናቷ ይበልጣለሁ ከእቷ እበልጣለሁ ብዬ አይደለም። ነገር ግን እንደዚህ ነገር አይሰራም። በዛ ላይ አራስ ናት። አራስነት ብትወጣስሽ ይሄ ሲጀመር ይሄ ነገር ማለት ነው። ከዚህ በፊት ሜላት ላይ እህትዮዋ ላይ ማለት የሩታ እህት ላይ አባትዮ ነው ልጁን ደብቆ ምናምን ልጅሽ ጠፋ ብሎ ሰራባት ማለት ነው። ይሄ ድራማ የተለመደ ነው ማለት ነው ገባችሁ? ሌላ ሰው ይሰራ ነው። ሲቀጥል ግን ብሰሩባትም ከአራስ ብትወጣስ ምን አለበት? ከአራስ ብትወጣ ነው፣ ተነጋግራችሁ ነው የምትሰሩት። ይሄ ቢጃማና ይሄ ልብስ የለበሰችው ሌላ ቪዲዮ ላይ ይቻለሁ አብርሃም የቀረጸው ላይ ማለት ነው እነ ሩታ ታውቃለች። እያወቀች ነው እንደዚህ የምታለቅሰው። አይዶ ምን አባሁት በጣም የምትገርመው ማለት ነው። ግን ን ትንሽ ከአራስነት ብትወጣ አትንካ፣ ጭራሽ አትድረስም ማለት አትድረስ፣ አትንካ። እየመጣ ነው አይደለ አ ነገር እናንተ ስማ አይደለም የሆነ ሽሩቴ አባት ነው። አንድ ሶስት ቀን ቢያንስ፣ ሳምንት እንዴት ሳምንት ሳምንት አለ። እንዴት ታቆየዋለህ? ስሚኝ፣ ማን አስረዳሽ? እንዴት አንድ ሳምንት ሙሉ ታስቆየዋለህ? ምን ይጠባል ብዬሽ ስለው የጣሳውን ወተት ገዝቼለታለሁ አለኝ። ምን ማለት ነው የጣሳው ወተት? እኔ ጡት ያደረገ አይደል እንዴ? ማጥባት እስከቻልኩ ድረስ አጠባለሁ። እንዴት ሳምንት ሙሉ ታቆየዋለህ? ለምን ሳምንት ሙሉ? ከፈለገ እዚሁ በቃ። እንዴት ሳምንት ቀኑ ሙሉ አይቶት ይሄዳል። እንዴት ስም እንደዚህ ትፈቅዳለሽ እንዴ? ሳምንት ሙሉ ታቆየዋለህ ብዬሽ ስለው እሺ፣ አንድ ሶስት ቀን ቢያንስ ጠረኑን ሁሉ አድሮ ከኔ ጋር ይሄ ሁሉ ጊዜ ስለ ጸጉሯ ትጨነቃለች፣ እንደዚህ ጋር ማለት ነው ጸጉሯ ከልጅ በልጦ ነው። እናት እንዴት ነው ልጇ ጠፍቶ ጸጉር ለማድረቅ ደግሞ ጣሳ ይላሉ እንዴ ጣሳ ራሶች ያለው ጠረኑን፣ እሷ አያችሁት? አሁን እንደዚህ ስትከፋ እንደዚህ ስታለቅስ የሆነ ደስ ሁላችሁም እየመጣችሁ የምታስለቅሷት፣ ሁላችሁም ያቺም ሴተ አዳሪም እያለቀሰች ነበረ፣ ዛሬ ማለት ነው። ያም ይመጣል ሊያስለቅሳታል፣ ያም ይመጣል ሊያስለቅሳታል፣ ያም ይመጣል ባልሽ ሊባረር ነው፣ ሊውጭ ሊሄድ ነው። ያም ይመጣል ባልሽን ሌላ ሴት አፍቅራለች። ያም ይመጣል ልጅሽ ጠፍቷል። ያም ይመጣል ልጅሽን ይዤ እሄዳለሁ። አይደብራችሁም እናንተ በደንብ ተላምደዋለች። እኔ ቢያንስ ልላመደው ብሎ አለኝ። ታዲያ አባት ሆኖ አይቻልም? አምጣ ብዬ የአራስ ቄን አስቀምጥ እንዴ፣ ምን ማለት ነው? አባት እኮ ነው ነው ነው። ተረጋጊ፣ አባት ብቻ ተረጋጊ ይሁን። አንቺ ተረጋጊ ተረጋጊ ግን እኮ የሌለ ነው ቤተሰብ ዓለም ላይ ተሰምቶ የማይታወቅ ድራማ እኮ ነው የሚሰሩት። ወይም ደግሞ ፕራንክ ነው የሚሰሩት ሲጀምር። ፕራንክ ስትሰሩ እኮ ፕራንክ ስሩ፣ ትክክለኛ ፕራንክ ስሩ። ፕራንክ ሲባል ደግሞ ጥሩ ነገር ስሩ እንዴ! የውጭ ቪዲዮዎቹን ይዩ፣ ዝም ብላችሁ የሀበሸ ኩታኩቱን አትዩ ማለት ነው። ገባችሁ አደለ? ይሄ ማይረባ የሌለ ያልተሰራ ስራ አትስሩ። ገባችሁ ስራ ማለት ፕራንክ የምትማር ወደ ፕራንክን ካወቃችሁ በቃ ፕራንክን ስሩ ትክክለኛ ፕራንክ ማለት ነው እንጂ ማንም ሀበሻም ሆነ ከዓለም የትም ማለት ነው ህፃን ልጅ ቢያንስ እኮ ማለት ነው እንዴት ነው አሁን አይደለም ልንገራችሁ አሁን ሳይሆን ቢያንስ አድጎ በኋላ ቢያንስ እንዴት ነው አንድ ዓመት እንኳን ቢሆነው ወይም ደግሞ ቢያንስ የስምንት ወር ምናምን ቢሆነው እንኳን እሺ የዘሰጡታ እንኳን ቢደርቅ እሺ ግን በዚህ አጋጣሚ ጡቷ ቢደርቅስ? በዛ ላይ አራስ ገና የሳምንት አራስ ማለት ነው እንዳለስ? በፈጣሪ እኔ ከቤተሰቦቿ እኔ እንትን ብዬ አይደለም ግን፣ የሩታ እናት እርሶ ራሱ ማለት ነው እናት ኖት ማለት አጥብቶ ያቃሉ አሳድጓል፣ ለዚህ አብቅቷል፣ እነ ሩታን ማለት ነው። ግን አራስ ስታለቅስ ስደነግጥ ልጄ ብላ ስትሮጥ ማለት ነው ጡቷ እንደሚደርቅ አታቁምና ነው። ኧረ ምን አይነት ተደረጋጊ ለዛ ሰው ሌላ ሰው ሌላ ሰው ገና አራስ ልጅ ገና ነው እኮ ነው ገና ሲጀምር ተሰርተው የማይታወቅ የሌለ ማንም የውለ የሳምንት ልጅ አባት ይዞ ሄዷል ብሎ የት ማለም ያልተሰማ ነገር ነው የምትሰሩት። ሲጀመር እኮ ይኸውልሽ አባት ነው። አይከለከልም። ማንም ሰው እኮ አቶ ውስጥም እንዳታረገም አይባልም። ሲቀጥልሽሽን ቁጭ ተረጋጊ ካልሆነ አሁን ታያላችሁ ሩታ ፕራንክ ስትሰራ። አሁን ለእህትያም ዩቱብ ይከፈትና በእሷ ነው የሚጫ ነው ዩቱብ ለመከፈት ነው አስሬ ደጋግማ። ሩታም ፕራንክ የምታረገው አንዴ ነው፣ ሩታ ፕራንክ ያደረገችው። እሱም ደግሞ በምጥ መጥቶብኛል ምናምን እነሱ ሰርተዋል፣ ስንት ጊዜ ሰርተዋል። ሩታም እዚህ ጋ ፍቃደኛ ሆና ይሆናል ምሰራው ማለት ነው። ግን ቪዲዮ ስትሰሩ ደግሞ ማለት ነው ለማህበረሰቡም ለኦዲየንሱም ለእናንተም የሚመጥ ነው ስሩ፣ ገባችሁ አይደል? የሚመጥ ነው ቪዲዮ ስሩ።

ባኔላ ሲዝን ተረጋጊ። ስ ምንድን ነው እሱ፣ በቃ ተረጋጊ። አንቺ ምንድን አባት አለን እንዲ ሰው ምንድ አንቺ አንቺ ማስቀየም ማስቀየም የለብኝም ለሁለታችሁ እኩል ነው። ይሄ ልጅ ብቻሽን አይመችኝም። በዚህ አጋጣሚ ማለት ነው ልንገራችሁ እኔ የሩታ እናት እኔ እናት በመሆኖት እርሶ አክብሮት አለው። ምክንያቱም እናቴን በጣም ስለማከብራትና በጣም ስለምወድ እኔ በዚህ አጋጣሚ እነ ሩታ፣ እነ አብርሃም፣ እነ ብሩኬ እና ሀይሚ ሁሉም ማለት ነው እናት አባትን ከቶ ድራማ ሲሰሩ ደስ አይለኝም። ፕራንክም ሲሰሩ ደስ አይለኝም፣ ምክንያቱም መፈትፈትም ስለማይመቸኝ ማለት ነው ግን እርሶ ብዙ ጊዜ አይወታለሁ። አስር ጊዜ አብርሃም ልጄ ነው አብርሃም አንቺ ኬታ መጣሽ ልጅ ብቻሸን እንደዚህ እንደዚህ የሚለው ነገር ቃላቶችን በጣም ያበዛሉ። እና ያው ለምን በዬ ነው ቀነሱት፣ ትንሽ ቀነሱት። ያው ምክንያቱም ጥሩ አይደለም፣ ጥሩ አይደለም። ማንም ሰው እያውቃል። ሩታ ብቻዋን ማንም ሴትም ሆነ ወንድም ብቻዋን ልጅ እንደማይወልዱ እናውቃለን። ነገር ግን የእርሱ በጣም በዛ። ምክንያቱም ብቻሽን አመጣሽው፣ እሱም እኮ አባት ነው፣ እሱም እኮ እንደዚህ ነው ምናምን፣ ጥሩ አይደለም ግን የሆነ ሁሉንም ካወራውት ማለት ነው ቤተሰብ እንግዲህ። መጨረሻ ላይ ልጇ መጥቶ መጨረሻ እንግዲህ ልጇ መጥቶላታል፣ ስታለቅስ። እኔ ማለት ነው የሆነ ማምጣት ደስ አይለኝም። ብዙ ጊዜ እንትን ይለኛል። እኔ ራሱ እሷ እንቧንሳ፣ እኔ ራሱ አለቅሳለሁ። እሷ ለድራማም ትስራ፣ ለምንም ትስራ፣ እኔ ግን እንበይቶ ነው የሚመጣው። ስለዚህ እሱን አሳልፉ ያለው ልጇ መጨረሻ ለመጥቷል ማለት ነው። ጎረቤት አስቀምጠናት ነበር ያለችው መጀመሪያ ላይ ግን፣ ጎረቤት ሳይሆን አንድ ክፍል ውስጥ ነው የተቀመጠው፣ እና አራስ ልጅ ወጥቶ በሳምንት ውስጥ ጎረቤት ውስጥ ምናምን። የማይመስል ነገር ለሚስታት ትንገር ይላል ያገሬ ሰው። ቤተሰብ ሰላማችሁ፣ ዘልኝ ይወዳችኋል። ደህና አደሩልኝ። ባይ ባይ።